እየቃረነ ነው ብለውታል። እሳቸው ኢራናውያኑ ያሉ የኒውክሌር ስምምነት ላይ እንዲደርሱም ጥሪ አቅርበዋል። በሳዑዲ አረቢያ ሪያድም ሳሉ ቴህራን ሽብርተኝነትን መደገፏን የውክልና ጦርነትንም ማድረጓን ማቆም አለባት ሲሉ ተደምጠዋል። ዶናልድ ትራምፕ በገልፍ ሀገራት ጉብኝታቸው ያደረጓቸው እነዚህ ንግግሮች ከኢራን በኩል ጠንካራ ምላሽ ተሰጥቷቸዋል። የኢራኑ ፕሬዚደንት መሱድ ፔዜሽኪያን ለየትኛውም ማስፈራሪያ አንንበረከክም ብሏል። ፕሬዚደንት ትራምፕ እዚህ መጥቶ በመፎከር የሚያስፈራራ ተግባራን ይመስሏል ለእኛ ግን መስዋዕትነት ጣፋጭ ነው ሲሉ የኢራኑ ፕሬዝደንት በቴሌቪዥን መስኮት ቀርበው ተናግረዋል። ከወራት በፊት የአሜሪካው ፕሬዝደንት ዶናልድ ትራምፕ ከአዲሱ የሶሪያው መሪ ጋር ይገናኛሉ ቢባል የሚታመን የማይመስል ነገር ነው። ምክንያቱም የአሳድን መንግስት ገልብጠው ጊዜያዊ ፕሬዝደንት መሆኑ የቻሉት አህመድ አልሻራ ግንባራቸው ላይ 10 ሚሊዮን ዶላር የተለጠፈባቸው አሜሪካም በየስርቻው ስታሳድዳቸው የነበሩ ሰው ናቸውና ይህም የሆነው በቀደመ ጊዜ እሳቸው የሚመሩት ነፍጥ ያነገበ ቡድን ከአልቃይዳ ጋር ግንኙነት ስለነበረው ነው። አሁን ያ ጊዜ አልፎ የተለጠፈባቸው ሚሊዮን ዶላርም ታሳሶር ላይ ተነስቶላቸው ከትራምፕ ጋር በሳውዲ ፊት ለፊት ለመገናኘትና ለመወያየት ችሏል። በትራምፕ አንደበትም አልሻራ ተደንቋል። ወጣትና ሳቢ ነው፣ ጎበዝም ተዋጊ፣ ጠንካራ ታሪክ ያለው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

ማዕቀቦቹን ለማንሳት መወሰኑ ታሪካዊ ነው። የሕዝቡን ስቃይ ያቃልላል፣ በቀጠናው መረጋጋት እንዲኖር መሰረት ይጥላል። ከሶሪያ ጋር አሜሪካ ያላት ግንኙነት ዳግም ይታደስ ዘንድ ግን ፕሬዝዳንት ትራምፕ ለሶሪያ አስተዳድር ያቀረቧቸው ነጥቦች አሉም፦ የአብርሃምን ስምምነት መቀበልና ለእስራኤል እውቅና መስጠት፣ ሁሉንም ከውጭ ሀገራት ወደ ሶሪያ የገቡ ሽብርተኞችን ማስወገድ፣ አሜሪካውያኑ ፍልስጤማውያን ሽብርተኞች ያሏቸውን ከሶሪያ ምድር ማባረር፣ አይሳይስ ን ቡድን እንዳንሰራራ ማድረግ የሚሉት ጥቂቶች ናቸው።